ጳጳስ አላቸው ከዚህ ቀን በኋላ ስታዩት። የኦሮሞ ህዝብ ግን በእናንተ ዘንድ ቂል ነው እንዴ? ሞኝ ነው እንዴ? አስተውልም እንዴ? የኦሮሞ ህዝብ ማለት ከእናንተ የተሻለ አዋቂ፣ አሳቢ፣ ደግ፣ ርሩ ህዝብ ያለበት አገር ነው። እናንተ ግን መልስ ሲጠፋችሁ፣ ግራው ሲገባችሁ፣ ቀጥ ጠራችሁ የትላችሁ ልክ እንደ ፖለቲከኛ የኦሮሞ ህዝብ ላይ ኦሮሞ ስለሆነ ተገፋ በአወነ ገብርኤል ላይ የተነሳው ክርክርና ተቃውሞ ብሔር ተኮር ነው ብለው ጭራሽ ፍጥጥ ብለው ሙሉ አዳራሽ ሲከራከሩ አይተናቸውም። ጳጳሱ ጭምብሉ ተገፈፈ። በምን ተገፈፈ? እንዴቱ ነው። መስማት ማየት ማመን ነው። በእኛ ስቃይ እና ጽድቅ መዳን አንችልም። በብሉይ ኪዳን ሰዎች ጾሙ፣ ጸለዩ። ጾማቸው ጸሎታቸው ሊያድናቸው አልቻለም። ዛሬም ሌላ መዳኛ የለም። ጭምብል ማለት ይሄም ሰውየው ፍጹም ተሃድሶ መሆናቸውን አረጋግጠናል። በምን? ከራሳቸው በአንድ በታቸው። አንደኛ በንግግራቸው በአስተምሯቸው ምን አሉ? ጾም አያስፈልግም፣ መጸለይ አያስፈልግም፣ መስገድ አያስፈልግም። እነዚህ ሁሉ አያጸድቁም ብለው በአንድ በታቸው ተናገሩ። ይህ አንደኛውና ዋነኛው ምስክርነት ነው። የማን ምስክር? የራሳቸው። ከዚህ በኋላ ጳጳስ አላቸውም። የመነኩሴው የአንድ በታቸው ምስክር ተመልከቱ ክርስቲያኖች። ሌላስ ምናሉ ደግሞ ወንጌል የተከደነባቸው በሰፈር ተረት እናለ ብለው ብለ ራሳቸው የሚያሞኙትን እግዚአብሔር የተጋረደባቸው እንዲፈታላቸው ሰላሙን እንዲያበራላቸው አምላካችን እግዚአብሔርን እንለምነዋለን። ተመልከቱ፣ በሰፈር ተረት የተሸፈኑትን ብለው በድፍረት ተናግረዋል። እንግዲህ ተሃድሶ ሰዎች በአቋማቸው፣ በዓላማቸው፣ በራዕያቸው ተረት ብለው የሚያስቡትና የሚያውቁት የቱን ነው? ድርሳናቱን፣ ገድላቱን፣ ተአምራቱን። ይሄ ሰውዬ አሁን በግልጽ ነገሩ ጳጳስ ሆኖ በጳጳስ ደረጃ እንግዲህ ድርሳና አያስፈልግም፣ ገድል አያስፈልግም፣ ተአምረ ማርያም አያስፈልግም፣ መልክዓ ኢየሱስ፣ መልክዓ ማርያም፣ የቅዱሳን መታሰቢያ ሁሉ አያስፈልግም ብለው በአጭር ቋንቋ ቁጭ አድርገዋል። ስለዚህ ጭንብላቸው ሲገፈፍ ይህ ሰው እንዲሆነው መጥተዋል ማለት ነው። በመሰረቱ ተሐድሶ ማለት መቼ ነው መሰላችሁ? ኦርቶዶክስ ውስጥ እያሉ ማለት ነው። እዛ ውስጥ እያሉ ተሐድሶ የሚል ስም ያንቀሳቀሳሉ። በምን ምክንያት ቤተ ክርስቲያኗ አንዳንድ ነገር ማሻሻል አለባት ምናምን፣ መታደስ አለባት እያሉ ይቆዩና ልክ ከወጡ በኋላ ደግሞ ምን ይሆናሉ? ሌላ እዩ ጩፋ ይሆናሉ ማለት ነው። ስለዚህ ተሐድሶ ማለት በኦርቶዶክስ ውስጥ ሆነው ሲበዘብዙ ደሞ ሲከፈላቸው አገልጋይ መስለው ሻሽ ጠምጥመው ካባ ለብሰው ሲኖሩ ሲንቀሳቀሱ እነዚህ ምን ይባላሉ? ተሐድሶ። በመሰረቱ እንደዚህ ያሉ ሰዎች በየቤተ ክርስቲያኑ አሉ። ከአዲስ አበባ እስከ መላው ኢትዮጵያ፣ መላው ዓለም ድረስ አሉ። በጳጳሳትም ደረጃ አሉ። ይኸው ይህ መነኩሴ ምስክር ናቸው። ይሄ ጳጳስ አላቸው ከዚህ ቀን በኋላ ይህ መነኩሴ አንድ የጳጳሳትን ምሳሌ ይዞ የመጣ ሰው ነው። በጳጳሳትም ውስጥ ተሐድሶዎች እንዳሉ አረጋግጠናል ማለት ነው። እሺ፣ ይህ የራሳቸው አንደበት ሆኖ እያለ ነገር ግን በዚህ ሰሞን በአስተማሩት የስህተት ትምህርት የወንጀል ትምህርት የወንጀል ሳይሆን ወንጀለኛ ትምህርት ተከትሎ እሳቸውን እየደገፈ እየየ እያለ እያለቃቀሰ ያለው ማነው? ይሄው እነዚህ ናቸው። ከዚህ የሆነ እሱ እራሱ በመንፈስ ቅዱስ አይደለም የሚመራው በስልክ ነው በስልክ ነው። አትሰበሰቡም የሆነ ነገር አታረጉም ውትላየተናገሩትቤቱን ስለሚያውቁት እኮ ነው። መጀመሪያ ማረጋጋት አለብህ፣ የሆነ ነገር ከመናገር በፊት አይዟቸው፣ አሁን ተረጋጉ፣ አትደንግጡ። ምን ሆነው የምትናገረው? አሁን ይሄ ሰው ለይቶለት የወጣ መናፍቅ ወይም ደግሞ ጴንጤ ሰፈር ውስጥ እየጨፈረ የሚወል ጎረምሳ ሰው ነው። ስለ ኦርቶዶክስ ምን አገባው ነው አሁን ጥያቄ። መነኩሴው ስተት ተናግሯል፣ እያል ነው አይደለም? ግን አሁን ተሃድሶች እዚህ ጋር ምን አገባችሁ? ምን ቤት ናችሁ? ስለዚህ የመነኩሴው ጭምብሉ ሲገፈፍ ሲገለጥ ውስጡ ማን ነው ማለት ነው? በጋሻው ነው ማለት ነው። አቶ እዩ ጩፋ ነው ማለት ነው። የማን መነኩሴው ጭምብሉ ሲገፈፍ ውስጡ ላይ የተገኙት እነማን ናቸው? በጋሻውና አቶ እዩ ጩፋ ሌሎቹም የመናፍቃን አካላት ናቸው። ስለዚህ ይህ መነኩሴ መቶ ፐርሰንት አይደለም መቶ አንድ ፐርሰንት ተሃድሶ ናቸው፣ አለቀ። ምክንያቱም ጾም ጸሎት አያስፈልግም፣ ስርዓትም አያስፈልግም፣ አንድ ጌታ በቂ ነው እያሉ በየአውደ ምሕረቱ እየሰበኩ እየዞሩ እያስተማሩ እንደሆነ የተለያዩ ቪዲዮዎች እየወጡ እየመጡ ነው። አባስ ነው ብዬ ልቀበል ይችላል ይህን አባት ይህን መነኩሴ። በእርግጥ እንዲህ ያሉ ሰዎች አይደለም በፈስና ቀርቶ ምንኩስናም ሲበዛባቸው። ምክንያቱም ምንኩስና ትልቅ በረከት ነው ትልቅ ጸጋ ነው። እግዚአብሔርን የምናውቅበት ድንቅ ስርዓትና ድንቅ ትምህርት ያለበት ምንኩስና ነው። ተመልከቱ ጭምብሉ ሲገፈፍ እነማን ተገኙ? እነ ትዝታው፣ እነ በጋሻው፣ ሌሎቹም የመናፍቃን አካላት፣ ሌሎቹም ወንጌልን እናራምዳለን የሚሉ ቅዱሳና ጥብቀው የሚጠሉ ሰዎች ይህ ሰውዬ ውስጥ ተገኝተዋል ማለት ነው። አቤት አንቺ ቤተክርስቲያን፣ ጠላትሽ ብዛቱ። በነገራችን ላይ በዘመናት መካከል ተሐድሶ ሰዎች ተሳክቶላቸዋል መቼ? አሁን በእኛ ዘመን ተሐድሶ ሰዎች ብዙ ለፍተዋል፣ ብዙ ጥረዋል፣ ብዙ ወጥተው ወርደዋል። ምን ለመሆን ከዲቁና ጀምሮ እስከ ላይ ድረስ የእነሱን ሰው ለማስቀመጥ ምን አይነት ሰው ኦርቶዶክስ አታስፈልግም የሚል ሰው የእነሱን አቋም የሚደግፍ ሰው ለማስቀመጥ ብዙ ተጉዘዋል። ይሄው አሁን ይሄ ሰው ሾልኮ ገባ፣ ዛሬ ተሳቶላቸዋል ማለት ነው። ደግሞ በትምህርት አልችል ሲሉ፣ በአቋም በማስረጃ መመለስ ሲያቅታቸው ደግሞ ወደ ተለጠፉ ወደ ኦሮሚያ ህዝብ ወደ ኦሮሞ ህዝብ ደግሞ ተለጥፈዋል። ምን ብለው ይሄ ሰውዬ ኦሮሞ ስለሆነ ነው እንዲህ እየተባለ ያለው ብለው በድፍረት ግጥጥ ብለው መጥተዋል። ምን አይነት የደነዘዘ አይምሮ ነው ጎበዝ ስታዩት። የኦሮሞ ህዝብ ግን በእናንተ ዘንድ ቄል ነው እንዴ? ሞኝ ነው እንዴ? አስተውልም እንዴ? የኦሮሞ ህዝብ ማለት ከናንተ የተሻለ አዋቂ፣ አሳቢ፣ ደግ ርሩ ህዝብ ያለበት አገር ነው። እናንተ ግን መልስ ሲጠፋችሁ ግራው ሲገባችሁ ቀጥራችሁ ይችላችሁ ልክ እንደ ፖለቲከኛ የኦሮሞ ህዝብ ላይ ኦሮሞ ስለሆነ ተገፋ። ኦሮሞማ ስለሆነ ተሾሟል እኮ መጀመሪያ። አሁን ደግሞ በራሱ በክህደቱ ነው ይሄ ችግር የመጣበት። ስለዚህ ተሀድሶ የሚባለው የወንጌል ተከታይ ሳይሆን ምንድነው የፖለቲካ አቀንቃኝ ነው ማለት ነው። አዳልጦ ታይ ሰፈር ወድቀሃል። አዳልጦ አንሸራቶ በምላስ ቅዱሳን አያስፈልጉም ድንግል ማርያም አያስፈልግም፣ ብለት ተናግራል። አሁን ሲጨንቀ እንደገና ደግሞ ወዴት ገባ? ወደ ትልቅ ነውር፣ ወደ አሳፋሪ ነው። ኦሮሞ ስለሆኑ ነው። የኦሮሞ ህዝብ ተጠንቀቁ፣ የኦሮሞ ክርስቲያን ተጠንቀቁ። አረ ነውሪን ባላለኩ በሀበሻ ደረጃ በኢትዮጵያ ደረጃ እናንተ ኬት ነው የመጣችሁ? እነማን ይሄ የሰሞኑን መነኩሴ ጨምሮ የትናንት እና የአምባገነንነት ስሜት እያንጸባረቀ ያለ ዘመቻቸው ስብከት በጠቅላይ ስራ አስኪያጅ የሚመራ ማለት ነው። እንግዲህ ተከታዩን አሳፋሪ ነገር ጭምር ሰንጎበት መግለጫ አውጥቷል። እንግዲህ ዋናዋን ሐሳብ የሳብንበት ምክንያት የተፈለገው ይህ ስለሆነ ሰሞኑ ሳንቸው የፈጠሩትን ይህን ውዥንብር በብሔር ከአባ ሸፋፍሎ ለማሳለፍ ጥረት እየተደረገ መሆኑን ቀድመን ስንነግራችሁ ነበር። እንግዲህ የመዋከር መግማት መግማማት መስጠት ይሏቸዋል። ይህ ነው እንግዲህ። ድህር አንድ አዳራሽ ሙሉ ተሰብስቦ ይህ መግለጫ እየተነበበ ያለው ይህ በጣም ያሳፍራል። ቤተክርስቲያን ነው አንገት ያስገባል። ተከፋይ ሃይማኖተኛ መሆንና በወርድ ልክ ሃይማኖትን መስፋት ይህንን ነው የሚያመጣው። በነገራቸው ላይ እናስታውሳችሁ እንዲህ አይነትን ውሳኔ ብፁዕ አባታችን አቡና ብ የተወሰኑ ስለሚመስላቸው ነው እንደዚህ አይነት ሰዎች የሚጋጋጡት። ነገር ግን ቅዱስነታቸው ባሉበት ብፁዕነታቸው ይህ ውሳኔ ከወሰኑት መካከል አቡነ ሳይኖስ ይገኙበታል። የዘር ጣላትነት የለው ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ቦታ ትነገራለች፣ ለሁሉም እኩል ፍቅር አላት። በብሄር እየሰነጣጠቃችሁ አታሳንሷል። ከምዕራብ ሸዋ ሀገረ ስብከት ቴዶ ዘሩፋኤል ተባረክ። እናመሰግናል። እንደዚህ አድርጎ ቆርጦ ጠርጎ ገልጧቸዋል። በሆዳቸው ብቻ የሚኖሩ ቄስ መሳይዎች ማለት ነው። ይህን መግለጫ ያወጡ በአወነ ገብርኤል ላይ የተነሳው ክርክርና ተቃውሞ ብሔር ተኮር ነው ብለው ጭራሽ ፍጥጥ ብለው ሙሉ አዳራሽ ሲከራከሩ አይተናቸው። ኦሮሚያ ኦርቶዶክስ ተዋህዶ ልጆች፣ የኦሮሞ ልጆች ሁላችሁም ስም ለምንድን ነው በአማርኛ የምናገረው? እነሱም በአማርኛ ስለሆነ የሚሉት ይሁላችሁ ያው እግዚአብሔርን እኔ አገልጋይ እንደው ቁጣ ካላችሁ እኔም የተወደዱትን ጳጳስ ሊቀ ጳጳስ አቡነ ገብርኤል ስማቸው እንደዚህ ነው ብዬ አስባለሁ። እግዚአብሔርን እኔ ምሰከውን እኔ የምናገረውን ስለተናገሩ ብቻ እደግፋቸዋለሁ። ስሙት፣ እኔ የምናገረውን ብቻ ስላስተማሩ እደግፋቸዋለሁ። ማ መነኩሴው፣ የትኛው መነኩሴ? አባ ገብርኤል ሰውዩ ምንድነው የጴንጫ አስተማሪ ነው ማለት ነው። ስለዚህ እዚህ ውስጥ አንተ ምን አገባህ? ምን ቤት ነህ? ኦሮሞ ሆነ እንደዚህ ትውልድን የምትመራ ከሆነ አይፈለግም በኦርቶዶክስ ቤት። ኦሮሞ ጠል ናቸው ለሃይማኖታቸው ብሎ አይደለም በዚህ አባት የዘመቱት። እኔ ልንገርህ የዘመቱበት ምክንያት አንደኛው ኦሮሞ ስለሆኑ ትልቅ አገረ ስብከት ስለሚመሩ ተመልከቱ። ይሄ ጥላቻ የደረሰባቸው እንደዚህ የተባሉት አለ ምን ስለሆነ ነው? አለ ኦሮሞ ስለሆኑ። እንደዚህ ያሉ ድርዝዝ ያሉ ሰዎች መጥተዋል። ጥላቻ ባና ባናታቸው ላይ እየተከላቸው ያለ ሰዎች መጥተዋል። ኦሮሞ ስለሆኑ ሳይሆን ድንግል ማርያም ቤዛ አትባልም ስላሉ ብቻ ነው፣ አለቀ። እንደዚህ አይነት ሽዋሽዋ ውስጥ ለምን ትገባላችሁ? ለስሙ ደግሞ እኮ እግዚአብሔርን እያለ ይምላል። በማታውቀው ነገር ባልገባህ ነገር ባልተማርከው ነገር እንዴት ሌላ ጥላቻ ውስጥ ትገባለህ? ስለዚህ ይሄ ሰው ጭንብላቸው ተግፏል። ሲገፈፍ ደግሞ የመጣው ምንድነው? ፕሮቴስታንትና ፖለቲካ የፖለቲካ አመለካከት፣ የብሄር ጥገኝነት ነው መጥቶ ያለው ጉዳይ። ስለዚህ የኦሮሚያ ልጆች ይሄን ሀሳብ እንደማይከተሉ መቶ ፐርሰንት እርግጠኛ ነኝ። እናንተ ግን ይሄ ቀን ያልፋል። ይሄም ትዝብት ነው። ምን ያክል የተበላሸ ሀሳብ ውስጥ እንደገባችሁ ብዙዎቻችሁን ታዝበናል። ፖለቲካ አያድንም። ፖለቲካ የሚያድንህ ስራ ስትጠብቅ ትኖር ነው። እነ ታድሶ እናንተና እናንተና እነስ ማይቴሪ እጅግ እያዘኑ እየተከዙ እየተከራከሩላችሁ ነው፣ ግን እናንተን ስለማይመለከት አርፋችሁ ብትቀመጡ የተባረከ ነገር ነው ብለን አስባለን።